አንተ አንድ የምትሸካከር ጌም የለም? እንትን ቆሌን የሚያስነሳው ወይ? በፈጣሪስ ጌሙ እንዳለ ተበላሸ ከአገሪቷ

ፕሬዚዳንት ማሚ ማሚ አስላጫሁትና ከጉቺ ጋር ሲጫወት እንቁላል ላይ ላይ ስበራለችው እንቁላሉን ሲያደርግ ደግሞ ማርያምን በጥፊ እንደተመታ ፊት ታውቃለህ? እኔ ያለው ማርያም ታየኝ ተላጭቺ እንቁላል ስቀጣ ቆይ። አይ ኖርማል ቅጣት ስለሆነ ችግር የለም

ብዙ ተመልካቾች አሉ፣ ጠይቀው። ምን ልበለው? ዝም ለምን አትል? ምን ልበል? ዝም እንዴ? በሉ ተቀጡ፣ ተቀጡ፣ ተነሱ። ማለት ተንከባለል አለ ተንከባለል፣ ሁለት አይ አታፋፍር ተንከባለል። ቆይማ ቆይ የሚችል አር ያስገባ ምን አልቀኝ ቅጣቱን ነገር መንከባለል ከሆነ ጥሩ አንድ እሺ፣ ሁለተኛ ኦኬ፣ ችግር የለውም ሰላሳ ጊዜ መንከባለል። ሁለተኛ ጥግ ይዛችሁ ስለ ማርያም ትላላችሁ፣ ሙስሊም ኮንክ ደግሞ ብሩክ በአላህ ለአላህ ትላለህ

እኔ የወደድኩት ነው ውደዱልኝ። ሶስተኛ ነገራችሁ ዴዚ አንበሳ፣ ሴትዮ ከአንበሳ ጋር ምንድነው ችግር ያለች እንጂ? እሺ ሱሪ አድርጋችሁ አንድ ይሄ ጌም ተጀምሮ እስከሚያል በጭንቅላታችሁ ታስገቡታላችሁ። ሱሪ ነው አስገቡት። እጃችሁ እንደዚህ አድርጋችሁ ታስገቡታላችሁ። ጭንቅላታችሁም ታስገቡታላችሁቂቃእያለቀ ነው ስድስት ሰው ጋይስ ጠፋች አድናቂዎች፣ ነት ፋ ሰብስክራይብ እያደረጋችሁ ያላችሁ ፈጣሪ በቃ ምን ልበላችሁ ያላሰባችሁትን ደስታ ይስጣችሁ።

እስካለበት መደሰት ነው። የኤርሚስ ማርያምን ጠቃላች ዳይፐር ያረገ ትልቅ ሰው የሚመስል ችና ጭንቅላቱ

ካርቶንሽ እንዴ ለቅጣት እናስገባ፣ ወደ ጭንቅላት ችግር የለው። ኤርሚያ ያሳያ ፕሮፌሽናል ነው።